ዲቪን መሙላት በሸሪያ እንዴት ይታያል? እነዚያ ሀገር ሄዶ መስራፍና መማርስ እንዴት ይታያል? ወላሂ የፈለገ ቢሆን አንድ ሰው ኩፍርን የበላይ የሚያደርጉና የሚደክፉ አገራት ሄዶ በዚያ መንግስት ስር መተዳደሮና ለዚህም መንግስት ተገዥ እንደሚሆን ቃል ገብቶ ዜግነትን መውሰዱ የሚከለከል ነው ሚሆን እና ከዚህ አንፃር ያለውን ተጨባጭ እራሱ ስንመለከት ከዲን አንፃር ሰዎች የሚጠፉበት ሀገር ብዙ ሰው ትልቅ ሆኖ ይሄድና ለዚህ ሀገር እኮ ቁርአን ይቀራል ለዚህ ሀገር እኮ ማሻአላህ መስጊዶች አሉ እና ምናምንና ልክ እንደ ትልቅ የሙስሊም ሀገር አድርጎ ይሰላው። ግን ከዚህ ከነሽ ስትወጣ የሚያጋጥመው ምንድን ነው? ይሄ ደግሞ ትልቅ ሆኖ የሄደ ሰው ለምንም ፈተናዎች ሊቋቋም ይችላል። ግን እዚህ ሀገር ሄደህ ቤት መስርተህ ከዛ በኋላ ልጆችህን እንዴት ነው የምታሳድገው? ከጋጋም ፈለም የሚያክሰው በጣም ነው። ወደዚያ መሄድ ምን ያህል ተባብ እንደሆነ የሚረዳው ማለት ነው። ህጉ ወላጆች በልጆቻቸው ላይ መብት እንዳይኖራቸው ተዘርጎ የተቀረጸ ይህም ብቻ አይደለም። እዚያ ያለው የትምህርቱ ካሪክለምና ሂደት ሰዎችን በነሱ እምነት ላይ ሆኖ እንዲያድግ የሚቀርጽ በየቀኑ ይህን ያህል ጥፋት እየተመገሙ የሚያዩት ነገር ተጽዕኖ እያሳደረባቸው፣ የማህበረሰቡ ሁኔታ፣ የሚኖሩበት አውድ ሁሉ ፍጽሞ እያሳደረባቸው ምን አይነት ኑሮ እንደሚኖሩ ነው የሚጠበቅ? ምን አይነት ዲን እንዲተርፍላቸው ነው የሚታሰብ? ይህ አደገኛ ነገር ነው። እና ስትቻለ አቅም አንድ ሰው ሰብር አድርቆ እኛ ልንበት ሀገር ተጨባጭ ራሱ በጣም ነው የሚሻለው፣ እነሱ ካሉበት ሀገር ማለት ነው መኖሩ ይሻላል ማለት ነው።